ወይ ጉድ ሁሉ ነገር ካለፈ በኋላ ውሻ እንደሆነ ምን እንደሆነ ከሄደ በኋላ ይጩዋል የሚባል አባባል አለ። ያ አባባል ኮሜንት ላያስተካክሉም ቤተሰቦች እና አንድ ሁሉ ነገር ካለፈ በኋላ ይጸጸታል። ያሳብዳል። እንደ ኢብድ ያረጋል። ዋው ደስ ሲል ግን እንዴት አባቱን እንደስ የሚሉ እንደዚህ አይነት ስሜት ማለት ነው። ያ አንተ ጋር የነበረች ጊዜ ማታ ካሷ ጋር ሌላ ወሬ ግን እንዲያ ወረች ነው። አሁን ቪዲዮ ላይ ምናምን ሲታወራ የሰማና ወደ ሄሮታ እንደ እሷ እንደ ማለት ቪዲዮ ላይ ያየ ነገር ነው። ምን ፈርድ ምንችለኝ ማለት ዝም ብለን አይደለም። ተረዳችሁኝ አይደል? እንዴት ነው እ እንዴት አድርጌላችሁ ረዳችሁ። ካሷ ጋር ማታ ሌላ ወሬ አወርቴ ነገ ደሞ ጧል ሚስት ማለት እኮ ሁሉም ነገር እኔ አሁን ባል ማለት ነው። ለምሳሌ ባሌ፣ እኔና ባል አንድ ላይ ከሆነን አንድ ነገር የሚያደርገው ነገር እኔ ማወቅ አለበት አይደል? እኔም እሱ የሚያደርገው ነገር ላይ እኔም አለው እና ሁለቱም ነው የምናደርገው። ሶ ግን ፍቅረኛ ፍቅረኛ ሆነን እየኖርን ችግር የለብትም፣ እንደፈለገ ነገር ማድረግ ይችላል። ሳላገባ በፊት አሁን ለምሳሌ ባል ነው፣ ባልና ሚስት ነን አንድ ቤት ላይ እንዴ እንዴት ነው ሚስት ሳታውቅ ሌላ ነገር እየሰራው ነው ብሎ ሚስቱን ቤት ለቲቶ የብቻውን መንገድ የሚራመድ ወንድ ምን አይነት ወንድ ነው? ቤተሰቦች እንዴ! ወዴት ወዴት! እንዴ ሩታ አይሰማትም እንዴ? ስሜት አላት እኮ ሴት ልጅ ናት። ብራዘር ምን ሽ ነው? ኤፍሬምና አብርሽ በጣም አበዛችሁ እንጂ እንዴ። አደል ሂጂ ሂጂ ብለ ነበረም ኤፍሬም ትሄድ ብለ ነበረም ኤፍሬምና አብርሽ አብርሽም ትሄድ ብለ ነበረም እና ምንድን ነው የምትጫወት አበል የዋ ስለሆነ ነው ዋው በእውነት አበልን በጣም አደነቁት በእውነት በጣም ነው አደነቁት የምር ነው ይማቺክ ብራዘር ሰላም ሰላም ውድና የተከበራችሁ ውድ ቻና ላይ ቤተሰቦች እንደናችሁ ደናናችሁ ወይ ደናናኝ ነኝ እግዚአብሔር ይመስገን ባላችሁበት ቦታ ሰላማችሁ ይብዛ እሺ እና ሌ እና ምናምን እና አይ ሁሉ ነገር ካለፈ በኋላ ምን ጮው ነገር ይስ ቤተሰቦች የሚሆነው ነገር ሆኖ በኋላ ለምን እንደዚህ ሆነ ብለን እንጨዋለን። ሶ እኔ እኮ አብርሽና እና ኤፍሬም በጣም ነው ያገረሙኝ። እንዴ ግን ትላንትና ነው ማታ ነው አየሁት ቪዲዮ ማለት ነው ቪዲዮ ሌላ ቪዲዮ ሲለሰራው ባንዴ ሶስት ቪዲዮ ማሰራት ምናምን አልቻልኩምና በቃ ነገ ያሰራሉ። በዚህ ማልኩት ማለት ነው ሶ በጣም ገርሞኛል። ጌታ እንዴት ነው ትሄድ ብላችሁ አንበራም እንዴ እሱ አሁን ከቤት ወጣ ሁሉም ነገር ካለቀና ካሆነ የተደፋው አይተፈዝምኩ

ስለዚህ ያ ወተት ተበላሽቷል ማለት ነው። በቃ መጠረግ ነው ያለብን ማለት ነው። ቦታውን ለማስተካከል አብሪሽና ፍሬም በጣም ትገርሙኛላችሁ። ገባችሁ? ማን ነው ሲሙ ልጆ ሲማነ ሄ አቤላ አቤላ የዋ ስለሆነ አቤላ ለማታችሁ እኝኝኝ ትላላችሁ። ዋይ ብራዘር እንዴ ይካ ማለት ይከብዳል እንጂ እንዴት ነው አንድ ሰው ማታ እኔጋ ሌላ ወሬ አውርቶ አድሮ ነገ ጧት ደሞ ይሄ ያ ያወራውን ሀሳቡን ቀይሮ ደግሞ ብቻውን የሚያደርገው ይሄ እንዴ፣ ስሜታዊ ያደርጋል። እንደ ሰው ልጅ ስሜት ያለው ሰው ስሜት ይጎዳል ብላችሁ ማሰብ ነበረባችሁ እንዴ። እንዴት ነው እናንተ፣ ለራሳችሁ ብቻ የምታስቡ ከሆነ አንተ ከሷጋር ሌላ ወሬ ታወራለህ፣ ደሞ የምታደርገው ሌላ ነው። ዛሬ ሌላ ሰው ነው፣ ነገ ሌላ ዛሬ የሚታወረው ሌላ ነው ነገ የሚትቀይረው ሌላ ነው። እና ስለዚህ እንደዚህ አይነት ነገር ውስጥ ላይ እሷ እያለቀሳች መኖር የለባትም እንዴ የምር አልተረዳትም። አብሬሽ ሆነ ስነግራቸው ሩታይል ማለት ነው በእውነት እንዴ ሁሉ እንዲታለቅስ ምን አለ? ምን ታደርጋለህ? የምር ነው ሰው እንዲጣላት ለምን ታደርጋለህ? ሜዳ ላይ እንዴ ሚስቲክናት እኮ የምር ነው እንዴ አይኔ ሁሉም እኮ የሚታወሩ ነገር ግራ ነው የሚገባኝ። ኤፍሬም አንተም እኮ ባለፈው ትሄድ ትፍት ትሄድ ትሄድ ምናምን ብለ ነበር ይሁ ሄዳች። አሁን ማቴ የዋ ሰው ላይና ምስኪን ሰው ላይ ማታችሁ ትጮዋላችሁ እንዴ! እናንተ ማናችሁ ደግሞ እና ማናችሁ እናንተ፣ ተረጋጉ እንጂ ኦ ጌታይ። እንኳን ሄዳች፣ እንደም ኢንሻአላህ እና አንተ ጋ ጧት በጧት እያለቀሳች፣ አንተ ምት እሷ ምትታወረ ሌላ፣ አንተ ምትታደርጋው ሌላ፣ እሷ ምትይለው ሌላ፣ አንተ ምትሰማው ሌላ። አዲስ አበባ ስትል ቡታጀራ ምትል ከሆነ ቡታ ጀራ ስትል አዲስ አበባ ምትል ከሆነ እሷ እንዴት ሆነ ነው ከሷ ጋር አንተ ጋር ምትኖረው እንዴ? ሰው ልጅ እኔ አሁን ስሜቴ የሚረዳኝ ሰው ከሌለ ባሌ ስሜቴ ካልተረ ካልረዳኝ እኔ እንዴት ሆኜ ነው ከሱ ጋር የምኖረው? እኔ የምሰጠው ሀሳብ እሱ እኔ እኔ የምሰጠው ሀሳብ እሱ የማይቀበል ከሆነ ባልና ሚስት ከሆነ በኋላ ሁሉም ነገር ማወቅና ሁሉም ነገር አንድ በአንድ ነው ምናረገው ማለት ነው። እኔ ብቻህን አደርጋለሁ ማለት ይለ አንተ ደግሞ ሩታ ሳታውቅ ምንም ማድረግ አትችልም። ምክንያቱም ሚስቲክ ናት አይደል? ለሚስቲክ ህብር መስጠት አለብኝ

አረ የዋ ሰው ላይ አትፍረዱ፣ የምር አትፍረዱ። ባስፈርዱ ጥሩ ነው ብዬ ነው የሚያስቡ እንጂ በጣም ነው የሚከብደው እንጂ ስሜታዊ እንጂ ስሜታዊ የሚያረገው ነገር እሱ ምን ያረጋ? ሻንጣ ታሻኪማ ከቤት ካወጣሽ በኋላ መጣችሁ እኝ ትላላችሁ። ወንዲ ማማቹ ልታችሁ ታናሽና ታላቁ። ወይኔ አረ ኤፍሬም አንተ ደሞ አንተ አንተ የምታወሩ ነገር ይወቅ እንጂ። ወይኔ አንተ በእውነት እኔ የምላችሁት ማለት ነው የምር በጣም ይቅርታ፣ ጠልቼ አይደለም ቀባቹ እኔ እነጋሺ ቤተሰቦች ሁሉ ምንም ወደውና አንድ ነገር ይባል። ለምንድነው ኤፍሬም አንድ አንድ የሚታወረው ነገር አፍህ ወይ አንተ በትክ ተቆጣጣ ያለ አይደለም። የሚታወረው የማጣ ሁሉ ነው የምትናገረው። ለምን ነው ነው፣ ተረጋጋኝ። ዚ ብራዘር እንዴ፣ የምር በጣም ይደብራል። አናጋጋራቸው አስተካክሎ እንዴ የዋሰው ላይ ተነስታችሁ ምናምን እኝኝኝ ባትሉ ጥሩ ነው። አንቴም እኮ ባለፈው የማያገባ ነገር ውስጥ ይገፍተህ ትሄድ ትሄድ ብለ ነበር

ለሚስት ክብር ስጡት። ወይኔ እንካን ያው ፍቅረኛ ፍቅረኛ ሆና ካንተ ጋር ባትኖር እሱ ኦኬ፣ አንተ እንደፈለክ መሆን ትችላለ። እና ግን ሚስት ከሆነች በኋላ አንድ ላይ መኖር ከጀመራችሁ በኋላ አንተ የምታስበው ሐሳብ እሷም ማለት ሁሉም ነገር ማወቅ አለባት። አንተ ብቻህን አስበህ ምን የምታደርገው ነገር የለም። ሁሉም ነገር እኩል በእኩል ነው፣ አሁን ከዚህ በኋላ አይደል እንዴ? ይሄንን ማወቅና ይሄንን ማስረዳት ይጠበቅባል ማለት ነው፣ አብርሽዬ እንዴ። ጉድ የሆነው ነገር ባታደርጉ ጥሩ ነው። የምሬ ነው። አንድ አንድ ደግሞ የሚታደርጉ ነገር አስቡበት፣ እና ሰው ላይ ደግሞ ዝም ብላችሁ አትፍረዱ። አንተ ሁሉም ነገር ከሷ ጋር ማድረግ የምታደርገው ነገር ሁሉ ከያሩታ ጋር ነው ማድረግ ያለብህ። የምትሄደው መንገድ እሷ ማወቅ አለብ። እሷ አሁን ቁርጉ ዞነሽ ብሌ አሁን ቤት ላይ ጥሌ ማውጣት ጀመርክ እንዴ አብረሽ፣ አይደብርም እን በጣም ነው የሚደብሮ እንዴ እንዴት እንዴት ነው እንዴ? በፊት ይየው ከደለም በእውነት ነው እንዴ? በዛ ላይ እሷ ላይ እየጮክ የተሸከመችው ኮሌጅ ሆድ ላይ ስለዚህ ተዋት እንዴ። ያለው ነገር አስረዳት ምን እንደሆነ እንዴ። አዳሙ ምስቲክ ነት እና ክብር ስጣት። ሁሉም ነገር በጋራ አደርጉ ማለት፣ የምታደርጉት ነገር ሁሉ ማለት ነው። አንቴ ብቻ አይደለም ባለቤት፣ እሷም ባለቤት ናት። እሷ አንቴም የሁለታችሁ ምነ ተመካከራችሁ አስባችሁ ነው የምታደርጉት። ምንም ይሁን ወይኔ እና አንተም ኤፍሬም ባልና ሚስት መሀል አያገባህም። አንተ ወንድም ወንድም ብትሆን ለወንድምህ ብቻ ነው አንተ እያጋስክ ያለው። እና ሁነቱን ተናገር። ሁነት ላይ ቆም ምን ሆነክ ነው? ሁነቱን ማውራት አትችሉም? እን እናንተ ልጆች አረ በጣም ነው የሚከብደው። የምር በጣም ይደብራል። ተው እንጂ፣ የሚደብር ቃላትና የሚያስጠላው ነገሮች ባታደርጉና ባታውሩ ጥሩ ነው ብዬ አስባለሁ። ቤተሰቦች እኔ ገርሞኛል ። እንዴ ያ ጊዜ የት ነበራችሁ? ለምን አጣገባ ወላ ነበርኪ በፌሬምስ ማየት ነበርኩ ያኔ። ለምን ሁለቱም ማለት ለ ማነሲሙ ለአብርሽም፣ ለሩታም እኩል የሆነ ነገር አልተናገርክም? ቴሄዲ ቴሄዲ ነው ያልኩ አይደል? ለወላ ወንድምክ አግዜ ማለት ነው። ሶ ዛሬ ሄደች እና አበል ተናገር። የት ነው ሄዳችሁ? የት ነው ያለችው? ያለችበት ቦታ ተናገር ቶሎ በል። ምናምን እንገላም ልትገላው ነው እንዴ ዲጁን አረ፣ ምስኪን ለው ምስኪን ሰው ላይ እቲ ወራድ ደባሉ። የምር ቀስ ብላችሁ ወራድ አበልዬ፣ የምር ሳላዳንቅ ቀማላፍ አልፈልግም። ምስኪን የምር አላቀም። በጣም ምስኪን ልጅ ነክ ይመጨክ የምር ነው። እንደ አይ፣ የምር የነ አረ፣ እኔ ብያለሁ። የተዳፋ ነገር ተማልሶ ማናሳት አንችልም። ያ ነገር መተው ነው እንጂ እንዴ ያ አንድ ነገር ሆኖ በኋላ መጸጸትና ለምን ሆነ ብላችሁ ማሰብ የለባችሁ። ያኔ ያ ክፉ ነገር ስታደርጉ ሰው ጊዜ ይሄ ነገር ቢያደርግስ ምን ይፈጠራል ብላችሁ ቆም ብላችሁ ማሰብ ነበረባችሁ። ሶ ሆኖ በኋላ ምን እንጃ እራሴን እንበቃ እራሴን አላቅም፣ እራሳችሁን ልትባሉ ነው እንዴ? አላቅም። ምን ግራ ነው ገባኝ። ተረጋጉ እንጂ ክፉ ነገር የምታደርጉት ጊዜ አንድ በጭንቅላታችሁ በጭንቅላቴ ብቻ የምትራመት ጊዜ አስብባት። መጀመሪያ ያ ነገር እንዴት ነው እዚህ መንገድ ብሄድ ይሻላል ምንድን ነው ብለ ቆም ብለ ማሰብ ነበረብህ። ሆኖ በኋላ ዛሬ እኝኝ ማለት ምንም ጥቅም የለም ብዬ ነው የማስበው። እኔ እንደዛ ነው የማስበው ቤተሰቦች። እና በጣም ገርሞኛል ግሬስ ፋሚሊ አምሶሪ እና ይቅርታ እንደዚህ ስላችሁ። አብሬሽን ደግሞ አብሬሽን ጠልቼ አይደለም አንዳንዴ ለምን እውነት ላይ ቃን ቆም እውነት ላይ ሁን። የእውነት ማለት የእውነተኛ ሰው ጎን ላይ መቆም ነው ያለብን። ሶ ለሩታ እውነት አላት እንኳን ሄዳች እንደ ለምን ድነው ክላሷን ገብታ እየጮች እያለቀሰች ለምን ትቀመጣለች። ስለዚህ ካረዳትና እና እሱ አንዳንዴ የሚያደርገው ነገር ብቻ ባጭንቅላት ብቻ የሚያደርገው ከሆነ ሚስቷ ዝም ብላ ቤት ላይ እሷ ምስል አይደለችም እኮ ተሰራተኛ አይደለችም። ሁሉም አሳብ ማጋራት አለበት እሷ ማውቀው አለበት። ለብቻው ምሮ እኔ ብቻዬ መራመድ ነው የሚፈልገው ከሆነ በጣም የሚደብር ነገር ነው ሰው። ስለዚህ አምሶሪ ሀፒ ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛ። ጌዴ ስም ጨረቃ ፋሚሊዎችም በጣም ነው የምወዳችሁ እና ቤተሰቦች ሰብስኪዳ እያረጋሱ ቤተሰብ ሆኖልኝ ይላችኋሉ። አሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ባይ